ክብሮ ታይ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ፣ ጠቅላይ ሚኒስትር አብይ አህመድ ምሁራንን ነቀል ሲሉ ወረፉ። ያለ ድሮን ሉዓላዊነታችንን ማስከበር አንችልም ሲሉም ተደምጧል። በየቤቱ ሮቦት ይገባል ሲሉም ማክሏል። ዝርዝሩ ተዘጋጅቷል። ፋኖ ሻለቆቻችንን ከቦ አጠቃ ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። ባድመን ከኤርትራ ጦር ነጻ አውጥቶ ባንዲራ ያውለበለበ ጦር ስላሉትም አብራርቷል። ህወሓትን እስከ ቆላ ተንቤን የማሳደድ ዘመቻ የሚል ዶክመንታሪም አገዛዙ አሳይቷል። እንቃኘዋለን። በአማራ ክልል ርዕሰ መዲናዋን ባህር ዳርን ጨምሮ በተለያዩ አካባቢዎች ጥቃቶች ተፈጸሙ። የፋኖ ኃይሎች ትናንት ያስተዋውቁት አዲሱ ድርጅትም እያነጋገረ ቀጥሏል። የምንመለከተው ሌላኛው ጉዳያችን ይሆናል። በትግራይ ክልል ሽረ ከተማ በሚገኝ መጠለያ ጣቢያ በአንድ ዓመት ውስጥ 550 የሚሆኑ ተፈናቃዮች ህይወታቸው ማለፉ ተሰማ። የአብዛኞቹ ሞት ምክንያት ደግሞ ረሃብ እና የመድኃኒት እጦት ነው። ተጨማሪ ያለን። የመንግስት ሰራተኞች ታገቱ። እገታው የተፈጸመው በኦሮሚያ ክልል ቦረና ነው፣ ሰሙታላችሁም። ጅቡቲ ድሮኖችን በመጠቀም ጭምር የስደተኞችን አፈሳ ጀመረች። ኢትዮጵያውያን ስደተኞች እንደ ደወሌና ጋላፊ ባሉ አካባቢዎች በኩል እየወጡ ነው ተብሏል። በዝርዝር ይዘነዋል። አሜሪካ የገደለቻቸው ሶስት የአንድ ቤተሰብ አባል ኢትዮጵያን ጉዳይ እያነጋገረ ነው። እነዚህ ኢትዮጵያን የተገደሉት በዶናልድ ትረምፕ አስተዳደር የአየር ጥቃት ነው። ሌላኛው መረጃችን ነው፤ ለቀናት ሲታኮሱ የነበሩት ህንድና ፓኪስታን ተኩስ ለማቆም ተስማሙ። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። መልካም ቆይታ ይሆነላችሁ። ጠቅላይ ሚኒስትር አብይ አህመድ ምሁራንን ንቀል ሲሉ ወረፉ። ያለ ድሮን ሉዓላዊነታችንን ማስከበር አንችልም ሲሉም ተደምጧል። በየቤቱ ሮቦት ይገባል ሲሉም አክሏል። የኮምፒውተር ባለሙያ ነኝ እኔም ከሀገር ወጥቼ መስራት እችላለሁ የሚሉት ጠቅላይ ሚኒስትር አብይ አህመድ ከቴክኖሎጂ ጋር በተያያዘ በነበራቸው ቃለ ምልልስ የኢትዮጵያ ሕዝብን ያልነቃ ሲሉ በድጋሚ ወርፈውታል። እናም ኢትዮጵያንን የሚያነቃ ሮቦት ቢኖረኝ እመኛለሁ ሲሉ አክሏል። ዋነኛው ዘለፋቸው ግን ምሁራን ላይ ያተኮረም ሆኗል የሀገሪቱን ችግሮች የሚተነትኑ ምሁራንን ንቅል የሚል ስድብ በጠቅላይ ሚኒስትር ማዕረግ በማቅረብ ንቅል ምሁራን ሀገሪቱን፣ ህዝቦቿን፣ ባህሏን ከጫፍ ጫፍ በቅጡ የማያውቁ ንቅል ምሁራን ችግር በመተንተን የሌሎችን ፍላጎትና እውቀት በማሰራጨት በእርግጥ የብልጽግናው ፕሬዚደንት ምሁራንን ሲሰድቡ ያሁኑ የመጀመሪያቸው አይደለም። የብልጽግና ገቢ ማሰባሰቢያ ብለው ባለ ሀብቶችን ከአመታት በፊት በሰበሰቡበት ወቅትም ምሁራንን የሚሉት እኮ መኪና እንኳን የሌላቸው ደሀ ናቸው አዋቂንን የሚሉት የእናንተን የሀብታሞችን ታሪክ እየጻፉ ነው ብለው ማንቋሸሻቸው የሚዘነጋ አይሆንም። የፖለቲካ ፊሎሶፈርንን ፕሮፌሰርንን ዶክተርንን የሚሉ ሰዎች በዚያም የሚጠሩ ሰዎች አሉ የኢኮኖሚ ዶክተሮች እንዴት ነው ዶክተርናቸውን ያገኙት ስትሉ፣ ሳሚ ሸንሻይን እንዴት ብሎ ባለሀብት ሆነ ብሎ በማጥናት የሱን ታሪክ በመጻፍ የታደሰ ጥላሁንን ታሪክ በመጻፍ የአብነትን ታሪክ በመጻፍ እናንተን ተርከው ኢኮኖሚስት የተባሉ ቢሆንም ሁላችሁም እንደምታውቁት የሚነዳ መኪና እንኳን በወጉ የላቸው ጠቅላይ ሚኒስትሩ በሁሉም ያገዛዙ ልሳናት በኩል እንዲሰራጭ ያደረጉት ነገር ግን ብዛም ትኩረት ባልሳበላቸው ቃለ ምልልሳቸው ወቅትም በየቤቱ ሮቦት ይገባል ሲሉ ተሰምተዋል። ውሃ በወራንዴም መብራት በቀናት አሊያም ደግሞ ምንም በማይገባባቸው ቤቶች አቅራቢያ በሚገኝ ስቱዲዮ ተቀምጠው ወደ ግማሽ የሚጠጋ ህዝብን ዛሬም በኩራዝ እየገዙም በአስር ሚሊዮኖች እርዳታን እየለመኑ በአምስት ዓመት በየቤቱ ሮቦት ይገባል ሲሉ ይናገራሉ። በሚቀጥሉት ከአምስት እስከ 10 ዓመታት ቢበዛ በብዙ ቤቶች ውስጥ ሮቦትስ ይኖራሉ። ልክ የዛሬ 20 ዓመት ሴልፎን በየቤቱ ይኖራል ስንል የማይጨበጥ የማይደረስ እንደመሰለን ሁሉ በየቤቱ ሮቦትስ ይኖራሉ። ጠቅላይ ሚኒስትሩ ባለፉት ዓመታት ላይ ኢትዮጵያውያን በውል ያስተዋወቁት ቴክኖሎጂ የድሮን ቴክኖሎጂ ነው። ከአርሶ አደር እስከ አርብቶ አደር፣ ከተፈናቃይ እስከ ሐኪም ይህን ቴክኖሎጂ እየተገደለበት እንዲተዋወቀው ተደርጓል። ጠቅላይ ሚኒስትር አብይ አህመድም ያለ ድሮን ሉዓላዊነትን መጠበቅ የማይሆን ነገር ነው ይላሉ። መከላከያን ብትሄድ ከዚህ ቀደም በነበረው ልምምድና እውቀት ድሮን ሳትጠቀም ቴክኖሎጂ ሳትጠቀም ሁሉን ነገር እየገዛ የአገር ሉዓላዊነት በቀጣይ አይነት ማረጋገጥ ያስቸግራል። ጥያቄው ሚሊዮን ዶላሮች የፈሰሰባቸው ድሮኖች የትኛውን የሀገሪቱን ሉዓላዊነት አስጠበቁ የሚለው ነው። እነዚህ በሀገር ሀብት ተሸምተው የሚገቡ የሰው አልባ አውሮፕላኖች የሚታወሱት የ40 ቀን ህፃንንም፣ የ80 ዓመት አዛውንት ኢትዮጵያውያን ዜጎችም ሲገድሉ ነውና። ፋኖ ሻለቆቻችንን ከቦ አጠቃ ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። ባድመን ከኤርትራ ጦር ነጻ አውጥቶ ባንዲራ ያውለበለበ ጦር ስላሉትም አብራርቷል። ህወሓትን እስከ ቆላ ተንቤን የማሳደድ ዘመቻ የሚል ዶክመንተሪ ማገዛዙ አሳይቷል። የምዕራብ እዝ ምስረታን ምክንያት በማድረግ ዛሬ ወደ ምስራቅ ወለጋ ነቀምት የተጓዙት ፊልድ ማርሻል ብርሃኑ ጁላ አስቀድመው ደግሞ ዘጋቢ ፊልም አሰርተዋል። በዚህም የሰሜን እዝን በጭካኔ አጠቃ ወያኔም በእልህ መደምሰስ መለቃቀም እስከ ቆላ ተንቤን የማሳደድ ተግባር ፈጸምን፣ ከሜካናይዝድ ወደ ደፈጣ ወረድ ነው፣ መቀለን ተቆጣጠርን፣ ወዘተ የሚል ትንታኔም በሰላም ስምምነት ፈራሚው ያገዛዙ ልሳናት በኩል ሲስተጋባ ውሏል። አቦይ ስባትን በቁጥጥር ስር የዋለ ወዘተ የሚለውም ቀርቧል። ፊልድ ማርሻሉ የፋኖ ኃይሎችንም እንደ ህወሓት ነው ያጠቁን ሲሉ ከሷል። ሻለቆቻችንን ከበው ተኩስ ከፈቱባቸው በማለት ጽንፈኛው ፋኖ የራሴ ሰራዊት ነው የሚለውን አብሬ ተሰልፌ ከህዋት ጋር ተዋጋሁ የሚለውን አፈሙዝ አዙሮበት ህዝብ አደናግሮ ሻለቆቹ ለየብቻ ናቸው ያሉት እያንዳንዱን ሻለቃ ከቦ ህዋት በሰሜን እዝ ላይ የደገመው ነው የደገመው። ጠቅላይ ኤታማዦር ሹሙ በፖለቲካዊ ችግሮች ሳቢያ ወደ ጫካ የገቡ የኦሮሚያና የአማራ ክልል ወጣቶችን የምዕራቡን የኢትዮጵያ ክፍል እየበከሉ ናቸው የሚል ቃልን ተጠቅመው ወቅሰዋል። ምዕራብ እዝን የኦሮሞ ነጻነት ሰራዊትን አከርካሪውን መትቶ አጥፍቶታል በማለት ሲገልጹም ተሰምተዋል። የዚህን እዝ ክፍሎች ገደል ሲያቀርቡ ከተሰሙባቸው ጉዳዮች ውስጥም የሻዕቢያ ጦርን ባድመ ላይ ደመሰስ ነው ባንዲራም አውለበለብን ያሉበት ይገኝበታል። 17 ኪሎ ሜትር በጥልቀት ገብቶ አዲሽ አዲንና ደንበገዳሙን በማጥቃት ባድመን ነፃ ያወጣ ክፍለ ጦር ባድመ ላይ ባንዲራ ያውለበለበ በእርግጥ እርሳቸው ኢታማጆር ሹም ያልነበሩበት የኢትዮጵያ መከላከያ ሰራዊት ወራሪን የሚመክት ሉዓላዊነት ለማስከበር የሚዋደቅ በሰላም ማስከበር ተልዕኮዎችም ስሙ የሚከበር ነበር። እርሳቸው የሚመሩ ሰራዊት ደግሞም የውጭ ጦር ባድመ ሳይሆን መቀለም ድረስ ገብቶ ኢትዮጵያን እንዲገድል የሚፈቅድ ነው። ፊልድ ማርሻሉ ባድመን ተቆጣጥሮ ባንዲራ የሚያውለበልብ የሚል የ25 ዓመታት ታሪክን ሲያቀርቡ ዛሬ እንኳን ባድመ አንበሳን አስረክቦ የወጣ ጦር እየመሩ ያሉ ስለመሆናቸው ግን አላነሱም። ሌላኛው በማብራሪያው የቀረበው ጉዳይ ከደቡብ ሱዳን ጥሰው የገቡ የሙርሌ ታጣቂዎች 18 ህጻናትን ሁለት ሺ ከብቶችንም ወስደው እዙ ያስመለሰበት ከአመታት በፊት የነበረ ክስተት ነው። እነሆ ዛሬ ግን ሰው ሳይሆን የደቡብ ሱዳን ኃይሎች ግዛት ቆርሰው ወርቅ ማውጫንም ተቆጣጥረው የሚገኙበት ሁነት ነው ያለው። በአማራ ክልል ርዕሰ መዲኗ ባህር ዳርን ጨምሮ በተለያዩ አካባቢዎች ጥቃቶች ተፈጸሙ። የፋኖ ኃይሎች ትናንት ያስተዋወቁት አዲሱ ድርጅት እያነጋገረ ነው። ትናንት ይፋ የተደረገውና በዘመነ ካሴ ሀብቴ ወልዴ ምሬ ወዳጁና ደሳሌ ሲያስሽብሸ የሚመሩ የአራቱ ቀጠና የፋኖ ኃይሎች ያስተዋወቁት አንድ ድርጅት የአማራ ፋኖ ብሔራዊ ኃይል የተሰኘ ስያሜ የተሰጠው ስለመሆኑም የሚታወቅ ነው። ይህ ድርጅት ጥሪ ካቀረበላቸው ኃይሎች መካከል ሌሎች የኢትዮጵያ ሕዝቦች በሚል ያነሱትም የሚጠቀስ ነው። ለመላው ኢትዮጵያውያን የአማራ ሕዝብ የህልውና ተጋድሎ የኢትዮጵያን ህልውና የማይፈታተን ይልቁንም በጋራ ትግል በሚያምን አታጋይ ድርጅት የሚመራ ነው። የአብይ አሕመድ አገዛዝ የሽብር ተግባሩ ኢላማ ያደረጋቸው በርካታ ወገኖች መኖራቸውም የታወቀ ነው። ስለሆነም መላው ኢትዮጵያውያን ይህንን የህልውና ትግል በመደገፍ ከህዝባችን ጎን እንድትቆሙ ጥሪ እናስተላልፋለን። በጸረ ብልጽግና ትግል ላይ የምትሳተፉና ነፍጥ ያነሳችሁ ኢትዮጵያውያን፣ የገጠመን ጠላት ዓለም አቀፍ የጦር ህግ የማይገዛው የሞራል ተጠይቅ የሌለው የአገር ሀብት ለሽብር ተግባር የሚያውል የሚመራው ህዝብ ላይ ሽብር በመፍጠር ስልጣን ላይ መቆየት የሚፈልግ ልፍስፍስ ኃይል ነው። ስለሆነም በጠላታችን ላይ በጋራ ለምናደርገው ትግል የተቀናጀና የተናበበ ሁለገብ ትግል በጋራ እንድናደርግ ጥሪ እናቀርባለን። የፋኖ ኃይሎች አራቱም የቀደሙ አደረጃጀቶች በጋራ በሰጡት መግለጫ ላይ ለቀናት የፈጀ ውይይት ማድረጋቸውን አሳውቀው ነው ዘጠና በመቶ የክልሉ አካባቢን ተቆጣጠርም ለረጋ ከበድ አስተዳደር አስረክብ ያለው አሁን እየተዋጉ ያለውት በቀሪው አስር በመቶ የክልሉ ቀጠና ነው በሚል የብልጽግናው አገዛዝ በሚገልጽበት ተመሳሳይ ወቅት ነው። እንግዲህም ለቀናት እነዚህ ኃይሎች ስብሰባቸውን ማድረጋቸውን የገለጹት። ከሰሜን ሸዋም ከወሎም ከጎጃምም ቀጠናዎች እነዚህ አመራሮች እስከ ጎንደር ቋራ ድረስ ተጉዘውና ተመልሰውም የተደረገ ስብሰባ መሆኑ ነው። እንግዲህ የሆነው ሆኖ በክልሉ የሚፈጸሙ ጥቃቶች አሁንም እንደቀጠሉ ናቸው። ትናንት በክልሉ ርዕሰ መዲና ባህር ዳር የተፈጸመው ጥቃት ደግሞ ቀዳሚው አብነት ይሆናል። ጎርድማ ተብሎ በሚጠራው አካባቢ የተከፈተው ድንገተኛ ተኩስ አሰሳ ላይ የነበሩ የመንግስት ኃይሎች ተሽከርካሪዎች ላይ እያነጣጠረ ነው ተብሏል። በደቡብ ጎንደር ወረታ አቅራቢያ እንዲሁ የተኩስ ልውውጥ እንደነበር ተሰምቷል። በጎጃም ቀጠና ግሻ ባይ አጨፈር፣ ዲላሞ አካባቢም በሰሜን ሸዋ ሮቢት አቅራቢያ የተፈጸሙ ጥቃቶችም ሌሎች የሚጠቀሱ ናቸው። በትግራይ ክልል ሽረ ከተማ በሚገኝ መጠለያ ጣቢያ በአንድ ዓመት ውስጥ 550 ተፈናቃዮች ህይወታቸው አለፍም። የአብዛኞቹ ሞት ምክንያት ደግሞ ረሃብና የመድኃኒት እጦት ነው። በክልሉ ሽረ ከተማ በሚገኝ መጠለያ ጣቢያም በአንድ ዓመት ጊዜ ውስጥ ከ550 በላይ ተፈናቃዮች ህይወታቸው ማለፉን የኢትዮጵያን ባጠባቂ ተቋም የክልሉ ቅርንጫፍ ጽሕፈት ቤት ነው ያሳወቀው። ከጥር 2015 እስከ 2016 ባለው የአንድ ዓመት ጊዜ ውስጥ ሕይወታቸው ያለፈው እነዚህ 550 ሰዎች የሞታቸው ምክንያት ምክንያት የምግብ እጥረትና የሕክምና እጦት ነው። በሽረ ከተማ የሚገኙት ተፈናቃዮች በ2015 ዓ ም ጥሮር አካባቢ ጀምሮ የሚሰጣቸው እርዳታ በመቋረጡ ምክንያት ተፈናቃዮቹ ለረሃብ፣ ለበሽታ መዳረጋቸውም ተመላክቷል። በክልሉ የዓለም የምግብ ፕሮግራም ላይ እያንዳንዱ ተፈናቃይ የ15 ኪሎግራም ዱቄት እርዳታ እንደሚሰጥ ቢያሳውቅም እየተሰጠ ያለው እርዳታ ግን 9 ኪሎግራም ብቻ እንደሚሆንና ይህ ደግሞ ከሚያስፈልገው ጋር ልዩነት ያለው ስለመሆኑም ተጠቁሟል። አሁን ደግሞ ይህ ሙሉ በሙሉ በመቋረጥ አደጋ ውስጥ ነው። በቅርቡ በአክሱም አካባቢ ባሉ የተፈናቃዮች ካምፕ በተመሳሳይ በምግብ እጦት ስምንት ሰዎች ለህልፈተ ህይወት መዳረጋቸው መዘገቡም የሚታወስ ነው። የመንግስት ሰራተኞች ታገቱ። እገታው የተፈጸመው በኦሮሚያ ክልል ቦረና ነው። በምስራቅ ቦረና ዞን ጉሚ ኤልደሎ ወረዳም አስራ ሶስት የመንግስት ሰራተኞችን ጨምሮ አስራ ስምንት ሰዎች በታጣቂዎች መታገታቸውን የወረዳው ባለስልጣናት አረጋግጧል። ከትናንት በስቲያ ከነገሌ ቦረና ወደ ጉሚ ኤልዳሎ በመኪና ሲጓዙ የነበሩ ሰላማዊ ሰዎችን በማስወረድ አጋቾች አግተው ወሰዷቸው ብለዋል። እገታው የተፈጸመው ለስራ ጉዳይ ከነገሌ ቦረና ወረዳም ወደኛ ወረዳ እየመጡ በነበሩ አስራ ስምንት ሰዎች ላይ ነው ሲሉ ነው የአካባቢው ባለስልጣን የተናገሩት። ከታገቱት መካከል አስራ ሶስቱ የመንግስት ሰራተኞች ሲሆኑ ቀሪዎቹ ደግሞ የአካባቢው ነዋሪዎች ናቸውም ተብሏል። የታገቱት ሁሉም የመንግስት ሰራተኞች መሆናቸውን የሚጠቅሱ የወረዳው አስተዳዳሪ ደግሞ አስራ አንዱ የወረዳችን፣ ሁለቱ ደግሞ ከመንገድና ሎጂስቲክስ የዞን ጽፈት ቤት ለድጋፍ ስራ እየመጡ የነበሩ ናቸው ብሏል። የአካባቢው ባለስልጣናት ለገተው ተጠያቂ ያደረጉት ሸኔ የሚሉትን ኃይል ነው። የሆኖ ሆኖ እገታ አሳዛኙ ሌላኛው የሀገሪቱ ገጽታ ሆኖ ግን ቀጥሏል። ከዋና ከተማ አዲስ አበባ በቅርብ ርቀት ላይ በሚገኙ የኦሮሚያ ክልል አካባቢዎች ተደጋጋሚ እገታዎች የሚሰሙ ሲሆን ከነዚህ መካከል ደግሞ ጥቂት የማይባሉት የሰዎችን ሕይወት የቀጠፉ ስለመሆኑ በተደጋጋሚ የተዘገበ ጉዳይ ነው። ጅቡቲ ድሮኖችን በመጠቀም ጭምር የስደተኞችን አፈሳ ጀመረች። ኢትዮጵያን ስደተኞች እንደ ደወሌና ጋላፊ ባሉ አካባቢዎች በኩል እየወጡ ነው ተብሏል። የጅቡቲ መንግስት ያወጣው ቀነ ገደብ ተጠናቋል። ይህንን ተከትሎ የሀገሪቱ ፖሊስ መግለጫ አውጥቷል። የጅቡቲ ፖሊስ ትናንት ምሽት ህገወጥ ስደትን መከላከል በሚል ርዕስ ባወጣው መግለጫም ትናንትና ጠዋት መጠነ ሰፊ የሰነድ አልባ ስደተኞች አፈሳ መጀመሩን ይፋ አድርጓል። የአፈሳ ዘመቻው የተጀመረውም ሰነድ አልባ ስደተኞች ሀገሪቱ ለቀው እንዲወጡም ከአንድ ወር በፊት በሀገሪቱ መንግስት የተሰጠው ቀነ ገደብ በመጠናቀቁ እንደሆነ ጠቅሷል። በትናንትናው እለት የሀገሪቱ ብሔራዊ ፖሊስና የድንበር ጥበቃ የደህንነት ጥምር ግብረ ኃይል በተለይም ያደገኛ እጽ ዝውውር በሚበዛባቸው አካባቢዎች አፈሳ መጀመሩን በመግለጫው ላይ አመላክቷል። የህገወጥ ስደተኞች ቁልፍ መተላለፊያና ማሳለፊያዎች ናቸው በተባሉ አካባቢዎችም አፈሳው መከናወኑን የተጠቀሰው በአሰሳና አፈሳ ዘመቻው ህገወጥ ስደተኞች የሚገኙባቸው አካባቢዎችን ለመለየትም ድሮኖች ጥቅም ላይ መዋላቸው ታውቋል። ተገኝተዋል። ትናንት ተጀምሯል በተባለው አፈሳ የተያዙ ከአንድ መቶ በላይ የሚሆኑ ሰነድ አልባ ስደተኞችም ነጋድ ወደሚባል እስር ቤት በማስገባት የሰነድ ማጣራት ስራ እያከናወነ ስለመሆኑ የጠቀሰው የሀገሪቱ ፖሊስ አስፈላጊውን ማጣራት ከተደረገ በኋላ ግን እስከ ድንበር ድረስ በማጓጓዝ ከሀገር የማስወጣት ስራ እንደሚከናወን ገልጿል። አሁን የተጀመረው የአፈሳና አሰሳ ዘመቻ በሀገሪቱ የሚታየው የህገወጥ ስደተኞች ችግር እስኪፈታ ድረስ የሚቀጥል ነው ይላል መግለጫው። በትናንትን ተጀምሯል በተባለውም አፈሳም ምን ያክል ኢትዮጵያውያን እንደተያዙ ማወቅ አልተቻለም። ይህ በእንዲህ እንዳለ እስርና እንግልትን ፍርሃት ኢትዮጵያውያን ስደተኞች በደወሌና በጋላፊ በኩል ለቀው እየወጡ ነው ተብሏል። ከ150 በላይ ወጥተው ከሰሞኑ ማየታቸውንም የአይንማኞች ገልጿል። አብዛኞቹ የጉልበት ሰራተኞች፣ ሻጮች፣ የቤት ሰራተኞች ወይንም ደግሞም በሱቅ ጠባቂነት ሲሰሩ የነበሩ ናቸውም ብሏል። በጅቡቲ ከ250 እስከ 350 ሺ ይሆናሉ የሚባሉ ኢትዮጵያውያን ስደተኞች እንደሚኖሩም መረጃዎች ያመለክታሉ። አሜሪካ የገደለቻቸው ሶስት የአንድ ቤተሰብ አባል ኢትዮጵያን እያነጋገሩ ነው። እነዚህ ኢትዮጵያን የተገደሉት በዶናልድ ትረምፕ አስተዳደር የአየር ጥቃት ነው። በቀይ ባህር ላይ የሚንቀሳቀሱ የምዕራባውያን የንግድ መርከቦች ላይ ሀውቲዎቹ በሚፈጽሙት ጥቃት ምክንያት በምዕራባውያን የጦር አውሮፕላን ጥቃት እየተፈጸመባት ባለችው የመን ውስጥ ባለፈው ሳምንት በተፈጸመ ጥቃት በርካታ ስደተኞች ተገድለዋል። ኢትዮጵያ ያለ ስደት መሸጋገሪያነት ከሚመርጧቸው ሀገራት መካከል አንዷ የሆነችው የመን ውስጥ የአሜሪካ የጦር አውሮ ፕላኖች ሚያዝያ ሀያ ማለዳ ላይ የፈጸሙት ጥቃት ስደተኞች ተይዞበት በነበረ ማቆያ ላይ ስለመሆኑም የመን ባለስልጣናት ይፋ አድርጓል። በጥቃቱ ቢያንስ 68 ሰዎች መገደላቸውና በተጨማሪም አብዛኞቹ ከባድ ጉዳት የደረሰባቸው 47 ሰዎች መቁሰላቸውም ተዘግቦ ነበር። ሳአዳ ግዛት ውስጥ በሚገኝ ማዕከል ላይ በተፈጸመው ጥቃት የሞቱና የቆሰሉ ሰዎች አፍሪካውያን ስደተኞች ከመሆናቸው ውጭ በትክክል ከየትኞቹ ሀገራት የመጡ እንደሆነ የታወቀ ነገር ባይኖርም አብዛኞቹ ኢትዮጵያውያን አይሆኑ እንዳልቀሩ ግን እንደ ቢቢሲና ሮይተርስ ያለው የመገናኛ ብዙኃን ዘግቦታል። ቢቢሲ ያነጋገራቸው ኢትዮጵያን እንደሚሉት በጥቃቱ ከተገደሉትና ከቆሰሉት ውስጥ በርካቶች ወይንም ደግሞ ሁሉም ኢትዮጵያውያን መሆናቸውን ያምናሉ። ጽሩይ ሕይወትና ማዕረግ በተለያዩ ጊዜያት ከሰሜን ኢትዮጵያ ክልል ትግራይ የጸራ ወእምብርታ ወረዳ ኢራ ከሚባል ጎጥ ተነስተው ለስደት ወደ የመን ያቀኑት በረሃና ባህር አቋርጠው ነበር። ትግራይ ውስጥ ካሉ ወዳጆቻቸው ጋር ለመጨረሻ ጊዜ የተገናኙትም በፋሲካ በዓል ዋዜማ ነበር። እህቶቻቸው ከስልክ ወደ ስልክ በማገናኘት እንኳን አደረሳቸው እኛ ደህናነን የሚል መልእክት ቤተሰቦቻቸው እንዲያሰሙ አግዟቸውም ነበር። ከዛም በኋላ አሜሪካ በሁቲ ቁጥጥር ስር በሚገኘው ሰሜን ምዕራብ የመን ክፍል ላይ በፈጸመችው የአየር ጥቃት ከሞቱት ከሞቱ 68 ስደተኞች መካከል እነዚህ ሶስት ኢትዮጵያን ወጣቶች ይገኙበታል። የሁቲ ባለስልጣናት በወቅቱ እንደገለጹት ከሆነ ቢያንስ 68 አፍሪካውያን ስደተኞች ቢገደሉም ጣቢያው ያነጋገራቸው የአይንማኞች ግን ቁጥሩ ከአንድ መቶ በላይ እንደሆነ ይገልጻሉ። አብዱራህማን ያሲን የተባለ የአይን ማይ ለቢቢሲ ሲናገር በጥቃቱ የሞቱትና የቆሰሉት በሙሉ ኢትዮጵያን ናቸው ማለት ይቻላል ሲል በስደተኛ መቆያው የነበሩት ውስጥ ኢትዮጵያን እንደሆኑ አብራርቷል። በጥቃቱ የተገደሉት እነዚህ ሶስት ወጣቶች መካከል አንዱ የሆነው የጽሩይ ታላቅ ወንድም የሚገኘው የመን ውስጥ በመሆኑ ከሌሎች ኢትዮጵያን ጋር በመሆን የዘመዶቻቸውን አስከሬ ለማግኘትና ና ለመለየትም ሞክሯል። በዚህም ሶስት ወጣቶች ጥቃቱን ተከትሎ ወዲያውኑ ነበር ህይወታቸው ያለፈው። ሶስቱም ወጣቶች ወንድማማቾች ናቸው። በአንድ ጊዜ የሶስቱም ሞት መርዶ ለቤተሰብ ሲነገር ሁኔታው ከባድ ነበር። ማን ማንን እንደሚያጽናና ከባድ ሁኗል። ሁሉም በሐዘኑ ክፉኛ ነው የተጎዳው ትላለች አምለሰት ምሩጽ የተባለች የቅርብ ዘመዳቸው። ከሁሉ ከባዱ ጉዳይ ደግሞ እስካሁን አስከሬናቸውን ወደ ሀገር ቤት መላክ እንዳልተቻለ በመጥቀስ እዛው ይቀበሩ ወይንስ አስከሬ ናቸው ወደ ሀገር ቤት ይላክ የሚለውም ግልጽ እንዳልሆነ ታብራራለች። በተጨማሪም ወደ ቤተሰቦቻቸው ይመለስ ቢባል እንኳን ማጓጓዣው አስቸጋሪ ሆኗል ነው የምትለው አምለሰት ወንድሞቿ ሞት ባሻገር የሌሎችን ወጣቶችን ስቃይና ሞት ለማስቆም አንድ ነገር መደረግ እንዳለበትም ነው የምታምነው። ህንድና ፓኪስታን ለቀናት ያደረጉትን የተኩስ ልውውጥ ለማቆም ተስማሙ። በአሜሪካ አሸማጋይነት የተደረገ ስምምነት ስለመሆኑም ታውቋል። ለአራት ቀናት ከቆየ ድንበር ተሻጋሪ ጥቃት በኋላም ሁለቱ ሀገራት በከባድ መሳሪያና በድሮኖች ሲፈጽሙት የቆዩትን ጥቃት ለማስቆም የሚያስችል የተኩስ አቁም ስምምነት ላይ ደርሰዋል። በአሜሪካ አሸማጋይነት በሁለቱ ኒኩሌር ታጣቂ ሀገራት መካከል ተኩስ ለማቆም ስምምነት መደረሱንም ዶናልድ ትራምፕ ገልጸዋል። ቀደም ሲል የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከሁለቱ ሀገራት ከፍተኛ ባለስልጣናት ጋር ተወያይተው ውጥረቱን እንዲያረግበው ጥሪ አቅርበው ነበር። ካሳለፍ ነው ረቡ ጀምሮ የተቀሰቀሰው የሁለቱ ሀገራት ድንበር ዘለል ጦርነት የፓኪስታን ክልል ዝግ ሆኖ እንዲቆይ ያደረገው ሲሆን ስምምነት መደረሱን ተከትሎ ግን እያየር ክልሉ ለሁሉም አውሮፕላኖች ክፍት መሆኑን ፓኪስታን ገልጻለች። ለዘመናት በፍጥጫ አልፎ አልፎን በጦርነት ውስጥ የቆዩት ሁለቱ ተጎራባች ሀገራት ዓለምን ያሳሰበውን ግጭት የጀመሩት ከቀናት በፊት ህንድ የሽብር ቡድኖች ይዞታ ናቸው ባለቻቸው በፓኪስታንና በፓኪስታን ቁጥጥር ስር በምትገኘው ካሽሚር ውስጥ ጥቃት መፈጸሟን ተከትሎ ነበር። ባለፉት አራት ቀናትም ሁለቱ ሀገራት ከድንበር ባሻገር ዘልቀው ጥቃት በሚያደርሱ ሰዋል በአሮ አውሮፕላኖችና በከባድ መሳሪያዎች ወታደራዊ ኢላማ ያሏቸው ቦታዎች ላይ ጥቃቶችን ደጋግመው ሲያደርሱ ሰንብተዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉ መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።